በአማራ ክልል ደሴ ከተማ መጅሊስ መግለጫ። ሙስሊሞች እጅግ ይሄ ቪዲዮ አስፈላጊ ነው እና በደንብ ሼር ይደረግ። የእኛ ትግል የሀይማኖት ትግል መሆኑ የሚታወቅ፣ አህያውን ፈርቶ ዳውላውን ማለት እንዲህ ነው። ነፍጥ ያነገበ

ዛሬም እንግዲህ ከመጓንዴት የተመለከታችሁት እጅግ በሚያሳዝን ሁኔታ እንግዲህ መጥቻለሁ። ሸሂዶቻችን እንደተቀበሩ የተለያዩ መረጃዎች እንግዲህ፣ እንዲሁም ደግሞ የአካባቢው ሕዝብ ግልብጥ ብሎ ወጥቶ በዚህ መልኩ ድምፁንም ሲያሰማ ነበር ማለት ነው። ያጅማ ሁላችሁም ታውቃላችሁ እንግዲህ የተፈጠረውን ነገር። ትላንትና ሁለት ከዚህ ሰዓት በኋላ አመሻሹን እንግዲህ በአማራ ክልል በወሎ መካነ ሰላም ማለት ነው ደሴ ዙሪያ እጅግ በጣም የሚያሳዝን ነገር ተሰምቷል። የመስጂድ ኢማም እንዲሁም ሙአዚን እንዲሁም ደግሞ የመስጅድ ዘበኛ ሌሎችንም ጭምር እንደገደሉ ከዛም አልፎ ደግሞ ብዙ ሰዎች እንደተጎዱ ሁላችሁም ሰምታችኋል። ከዛም አልፎ ከመግቢያው እንደተመለከታችሁት የአንድ ወንድማችን እዛው ቦታ ነበርኩኝ ብሎ ያጋራን መረጃ አለ። እንዲሁም ደግሞ እንዲሁም ደግሞ በዋናነት እነዚህ አጸያፊ ተግባር የሚሰሩት የታጠቁ ኃይሎች ፋኖ የሚባሉት ማለት ነው ለእምነት ጭምር እንግዲህ ጥቃት እንደሚያደርሱም ተናግረዋል ማለት ነው። በመረጃው አያይዤ አመጣላችኋለሁ። እጅግ ያሳዝናል። አላህ ይርሀማቸው፣ አላህ ይዘንላቸው። ለቤተሰቦችም ደግሞ አላህ ሶብርን ይስጣቸው ለማለት እወዳለሁ። እጅግ ያሳዝናል። ይህን ቪዲዮ ከመጪው በላይ ሼር አድርጉት። እጅግ ያሳዝናል። ኢና ሊላሂ ወኢና ኢሌህ ራጁን። እንግዲህ በአካባቢ አሁንም ሰላም እንዳልሆነ የተለያዩ መረጃዎች እየወጡ ነው። ከተማውም ባይሆን በዙሪያው እንግዲህ ፋኖዎች እንደተደበቁ በዛም መልኩ ሆነው ደግሞ የተለያዩ ድምፅ እያሰሙ እንዳለም ተነግሯል። እጅግ ያሳዝናል። ነገር ግን ከዚህ ጋር እንተያይዞ ብዙ ሙስሊም ሆናችሁ ፋኖን አባላቶችን የተለያዩ ታጠቁ ኃይላቶችን እንደግፋለን የምትሉ አላህ ልትፈሩ ይገባል። ከዚህ ጋር ተያይዞ ወንድም የሚያስተላልፈው መልእክት አለ ካለ እሱም በጋራ እንመለከታለን። ከዚም አልፎ ደግሞ የደሴ መጅሊስ ያስተላለፈው እንግዲህ ወይም ደግሞ ያወጣው መግለጫ አለ እሱንም በጋራ እንመለከታለን። ይህን ቪዲዮ ላይክ አድርጉ። መልካም የእኛ ትግል የሃይማኖት ትግል መሆኑ የሚታወቅ አህያውን ፈርቶ ዳውላውን ማለት እንዲህ ነው። ነፍጥ ያነገበ ወታደር እያለላቸው ማይክ ከጨበጠ ኢማም መግደል ጀግንነት አይደለም። ለጦርነት የተሰለፈ ለውጊያ የተሰለፈ ወታደር እያለላቸው ለሶላት የተሰለፈ ሰላማዊ ዜጋ ላይ ጥይት መተኩስ ጥላቻ፣ ጽንፈኝነት እንጂ በታሪክ አሸናፊነት አይደለም። ኢስላሞፎቢያ እንዳለባችሁ አሳምረን እናውቃል። ፊቱን ወደ ጌታው ጀርባውን ለእናንተ ሰጥቶ የተሰለፈን ሙስሊም ሰላማዊ ዜጋ ገድላችሁ ጀግናንን ነው የምትሉት? ቤት ገብታችሁ እንደ ወንድ እንጀራ ነው የምትቆርሱት። ጦርነቱ ዚ አይደለም፣ ይሄ መስጂድ ነው፣ እኛ ሰጋጆትንን ነን እያለ እየጮፈ ኢማሙን ገደሉት ድምፁን አጠፉት። አላህ ባጠፋችሁት ልክ ያጥፋችሁ። ነሱስ ሻሂዶች ናቸው። ነገ የጀነት ሙሸሮች ናቸው። አንገታቸውን ከተቀሉ ሰሓቦችና ታላላቅ ሙጃሂዶች ጋር ነገ በሻሂድነት ይቀሰቀሳሉ። ታላቅ የሆነ ቤት ይገነባላቸዋል። ለእናንተ ግን አላህ ዱኒያ አኸራችሁን በሙሉ ነዲድ እሳት ረመጥ ያርግባችሁ። ለጽንፈኛም አባት አለውን? አባት ይዘዝባችሁ በአማራ ክልል ደሴ ከተማ መጅሊስ መግለጫ፣ ሙስሊሞች እጅግ ይሄ ቪዲዮ አስፈላጊ ነውእና በደንብ ሼር ይደረግ። በአማራ ክልል አሸባሪው ኃይል በትላንትናው ምሽት ከኢሻ ሰላት በኋላ የፈጸመውን ዘግናኝ ጭፍጨፋን ያወገዘ ሲሆን የፋኖ ኃይል በተለያዩ ጊዜ መግለጫዎቹ ሙስሊሙን የማጥቃት ዘመቻ እንዲሁም የአንድ ሃይማኖት የበላይነት የማረጋገጥ ጦርነት በሚመስል መልኩ መግለጫዎችን እያወጣ ነው። ሙስሊሙ ማህበረሰብ የተነሳበትን የሃይማኖት ጦርነት እና የጅምላ ግድያን ለማስቆም መዝሊሱ መጅሊሱ ከተለያዩ ተቋማት ጋር ተወያይቶ ውሳኔዎችን እስኪያሳውቅ ድረስ ሁሉ ሙስሊም መስጂዱን ወንድም ወንድሙን በመደራጀትና መረጃ በመለዋወጥ እንዲጠብቅ እንገልጻለን። ሙስሊም የሆነ ሁሉ እጅግ አስፈላጊ ቪዲዮ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የእኛ ትግል የሃይማኖት ትግል መሆኑ የሚታወቅ፣ አህያውን ፈርቶ ዳውላውን ማለት እንዲህ ነው። ነፍጥ ያነገበ ወታደር እያለላቸው ማይክ የጨበጠ ኢማም መግደል ጀግንነት አይደለም። ለጦርነት የተሰለፈ ለውጊያ የተሰለፈ ወታደር እያለላቸው ለሶላት የተሰለፈ ሰላማዊ ዜጋ ላይ ጥይት መተኮስ ጥላቻ፣ ጽንፈኝነት እንጂ በታሪክ አሸናፊነት አይደለም። ኢስላሞፎቢያ እንዳለባችሁ አሳምረን እናውቃለን። ፊቱን ወደ ጌታው ጀርባውን ለእናንተ ሰጥቶ የተሰለፈን ሙስሊም ሰላማዊ ዜጋ ገድላችሁ ጀግናን ነው የምትሉት? ቤት ገብታችሁ እንደ ወንድ እንጀራ ነው የምትቆርሱት። ጦርነት ውዚ አይደለም ይሄ መስጂድ ነው፣ እኛ ሰጋጆች ነን እያለ እየጮኸ ኢማሙን ገደሉት። ድምፁን አጠፍት። አላህ ባጠፋችሁት ልክ ያጠፋችሁ። እነሱ ሻሂዶች ናቸው፣ ነገ የጀነት ሙሸሮች ናቸው። አንገታቸውን ከተቀሉ ሰሓቦችና ታላላቅ ሙጃሂዶች ጋር ነገ በሻሂድነት ይቀሰቀሳሉ። ታላቅ የሆነ ቤት ይገነባላቸዋል። ለእናንተ ግን አላህ ዱኒያ አኸራችሁን በሙሉ ነዲድ እሳት ረመጥ ያርግባችሁ። ለጽንፈኛም አባት አለውን? አባት ይዘዘባችሁ። ቦታው ላይ ነበርኩ፣ ድርጊቱ ሲፈጸም እዛው ነኝ። መከላከያ የለም። ማንም አካል የለም። ተጠንቶ ሆን ብሎ ፕሮግራም ተይዞበት ነው። ሆኑ አሁን ስለ እነሱ አደለም። እኔ አንድ የሚያሳፍረኝና በጣም የሚያሳፍረኝ ሙስሊም ወንድምና እህቶቻችን እኔም ዘመነነኝ እኔም ምሬነኝ እያለች ሽንት ቤት እየጠረገች ለፋኖ የሁለት ወር የሶስት ወር ደመወዝ እሚልክ አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝባ እነዚህ ጋር መቆጠር የብቻ ነው። ትንሽ የሚያናደኝ ሌላው አይደለም። አሁን ሌላ ስለሌላ ምናምን የእምነትም ጥላቻ ምን የለብኝም። ከዚህ ውጭ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራ ጋር አጀንዳውን ከምንድን ነው ያያያዙት? የግዕዝ ትምህርት አንቀበልም ብላችኋል። እሱን አምጥተው አንድ ጫኑባቸው። ለመንግስት መረጃ ታቀብላላችሁ። የመጣ ነው። ቪዲዮውን ልላክልህ ወይ? ከፈለግህ በውስጥ ልላክልህ። ዘይ ነው እኔ አሁን ያመሻሽ ሰደድ ከሩቅ የሚታይ